ሰላም ሰላም ሰላም፣ ሙስሊሙ ክርስቲያንም እንዴት አደራችሁልኝ? አዳር ተዳሮክ የዶኪ ፋይልና ፎሮፎር ነው። ብቅ ጥልቅ ፈካደ መቅነጥ ጠፍጠሽ ጠንባ ብዬ መጥቻለሁ። ወይኔ አውዲንሶችዬ፣ አላችሁልኝ? ነፍሳችሁ፣ ሳምባችሁ፣ ኩላሊታችሁ ማታ ስትጨነቁ፣ ስታብዱ፣ ስትፈዳደዱ፣ ስትጨናነቁ ያደራችሁት አላችሁ ነፍሳችሁ ያርብ ኩሽ ናው እንዴት እየሄደ ነው? አሁንም እንደው በኤሉን እንዴት ጦዛችኋል እንዴ? የጦዛችኋላችሁ እኔ ስተንፍሽ ይወጣልኝ እኮ ያለኝም ብሶት ሁሉ፣ ከእግር እስከ ጭንቅላቴ አንዴ ተፋውት ማታ ተፋውት ወጣልኝ። የሰላም እንቅልፍ ነው ለሽብ ያደርኩት ማርያምን ነው። የሰላም እንቅልፍ ያለኝም ብሶት በውስጥ ያጠራቅምኩት፣ እና አንዴ ምዥልግ አርጌ ወጣው ተነፈስኩኝ፣ ወጣልኝ። ተስታፍናችሁ የምትቃጠሉ ጽፋችሁ ያልወጣላችሁ የኔ ውዶች፣ የኔ ፍቅሮች፣ የኔ ማይፎን ቃዎች አላችሁ። ማታ ማታማ መርቅኛ የነበረ እኔ ራሴ አናቴ ላይ ወጣው፣ አናቴ ላይ እግዚአብሔር እንደ ትናንትና ዋና አዳኝ አታቅ መድኃኒ ያለምን ነው ምላችሁ። እንዲህ በይስ፣ በጣም ነው መወዳት ይሉን ማንኛውም ሰው እግዚአብሔር ይመስገን። እግዚአብሔር ነው የምለው። እኔ በሄሉ አልደራደር። ማንም ሰው ያውቃል ክርስቶስን። ማታ ግን ብቃ ውስጥ ታውቃለች ቋቅ አድርጌ ነው እንትን ያልኳት። እናቴ ትሙት እኛ ሌላ ነገር እንጠብቃለን፣ እሷ ሌላ ነገር ታወራለች። እኛ ሌላ ነገር እንጠብቃለን። ለኦዴንስ አትጨነቅም። ማርያምን ለኦዲንስ አትጨነቅም። ለሚጨነቁላት ለሚያስቡላት፣ የቅንጣትን ያህል ብሯን ነው እንጂ የምታስበው። ለኦዲንስ አትጨነቅም። በስመ አብ በእሷ ስንቱ ይታ ባለፈው በእንዳልክ እንደዛ አብደን አብደን ጡዘን ጡዘን ታመምን። አሁን ደግሞ በሆስፒታል ይግቡ እንዲ እህቶቼ፣ እኔ ሳያመኝም መሞታት አለው እንጂ ከአሁን ድማ ልታመምም ስትጃጃል አብሬ እጃጃል አለው። ማርያምን ስታጃጅለን እጃጃልላት አለው እንጂ እንደዚህ በእሷታ ልታመም ማንጅራት ገትር ማንጅራት ፈቅር የለም። ምክንያቱም የሉ የምትሰራው እውነተኛ ነገር ይዛ አትመጣም። እውነት የሚባል ነገር እሷ ጋ የለም። በቃ ወንድ ይዛ ብትመጣ ተካንታ ምትሸኙ ነው። እና ምልላችሁ ነው ዩቲውበሮችን ተስፋ አድርጋችሁ ሙሉ ፐርሰንት ሰብታችሁ አይምሯችሁን አታስጠንቁ ለማለት ነው። ከአሁኑ ወዲህ እኔ በአዲስ እለማመዳለሁ በሌላዎች ዩቲውበር ለመስራት ማለት ነው። በእነሱ ብቅ ጥልቅ ፈካነ መቅመን ጠፍጠሽ ጠንቧ ብዬ እመጣለው። እናቴ ምን ጭንቅላቴን አዞረኝ እናቴ፣ እሷ ለምታገባው እሷ አቅፋ ለምትተኛው የእኛ ጭንቅላት ጦ ጦዘ እግዚአብሔርን። ህዝብ እኮ የእሷን ለውጥ የእሷን ደህና ቦታ መድረስ ነው የሚፈልገው እንጂ የማይሆናትን ሰው እኮ ሰው አይመርጥላትም። ህዝብ የወደደላት ሰው እኮ ወደደላት። በቃ ህዝብ የሚሆናትን ነው የሚጠቅማትን ነው ከእሱ ጋር ስትሆን ደስ የሚለው ማለት ነው። በቃ ሁሉም ያ በቃ በቃ ቆፍጣና፣ ቆፍጣና ሰው፣ ቆፍጣና ወንድ እግዚአብሔርን። በቃ ውሳኔ ሰው ልጅ እኮ ውሳኔው ላይ በቃ በውሳኔ የሚጸና ነው ወንድ ወንድ ማለት ነው እንጂ በምላስ ማሽለጥለጥንማ ሁሉንም እኮ አይተዋለች። በምላስ የተሽለጠለጡትንም አይተዋለች። አንዳንድ ጊዜ ሴቶች እኛ ሴቶች ክብር የሚሰጠንን ሰው አንወድም። ክብር የሚሰጠንን ሰው ማለት ነው። ለማንኛውም ግን ሄሉና ያብ እንኳ የሚለያዩ አይመስለኝም። እሷን ማውቃ ልታስለፋው ፈልጋ ነው። ምን ያህል ይሄዳል ምን ያህል ይወደኛል የሚለውን ነገር ልታይም አስባ ሊሆን ይችላል። ለማንኛውም ግን እኔ በሌ በሌሎች ዩቲዩበር መጣለው መንጨጓራዬን አቀጣጠለኝ። እናቴ ወይኔ፣ ትናንት እኮ ከእግር እስከ ጥፍሬ ያጠራቀምኩትን እኮ ነው ያፈነዳሁት። ወጣልኝ እናቴ ትሙት። እሷ ደግሞ ሄለማሙ በሚለው አካውንቷ ምን እንደላክ ታውቃለች። ምላስ ያላትን አናደኝ። ጆሮ ግንዷን አልኳት። ጆሮ ግንዷን፣ እናቷን አናደደችኝ። ማርያምን አናደደችኝ። እንዴት አውዝን እኮ ጦዝን። በቃ ዛሬ ደስ የሚል ነገር ደግሞ ዛሬ ደግሞ ምን ይዛ ትመጣ ይሆን? ፈጣሪው ትዕግስቱን ስጠ። ዛሬ ደግሞ ምን ይዛ ወይኔ? ግን ሰው፣ ይሄ ዩቲውብ የዩቲውብ ብር ሰውን አሳብዷል። እግዚአብሔር ደግሞ ዩቲውበሮች የሚገርማቸው ነገር፣ ማርያም፣ አንድ አይነት ነው የሚሰሩት። አንድ አይነት አንድ አይነት አንድ ዩቲውብ የሆነ ነገር ከሰራ አንድ አይነት ነው የሚሰ ይኸው፣ በሄሉ ጀምሮ፣ ሌላዎቹም እየተካነቱ ነው። ወይኔ፣ እና ሀይሚ እንኳን እየተካነቱ መጡ አደለ እንዴ ምን ያህል ተካነት የለም። ከዚህ ከዩቱበር ውስጥ አራት ሰው በትክክለኛ ህይወት በትክክለኛ ትዳር ልጅ ወልደው ከብሮ የሚኖሩ አራት ትክክለኛ ዩቱበሮች አሉ። እግዚአብሔርነ በጣም በጣም ምርጥ የሆኑ ማለት ምርጥ ቤተሰብ መስርቶ የሚኖሩ በፍቅር ባልዩ ና ብስቱ ነው ደስተኛ ህይወት የሚኖሩ ዩቱበሮች አሉ። በጣም ማለት ነው። አስተማሪ አስተማሪ የሆነ ነገር ብናይስ እናት የተፋቱ ተሞጫመጩ ወይ አገባች አገባች እኔ ግን ሄዱን እግዚአብሔርን ከያብ ጋር እንድትኖርም ከያብ ጋር አሁንም ቢሆን እኔ ቪዲዮን ብለክ ከያብ ጋር ላጥፌ ነው። ወዳ ሳይሆን በግዷ ታገባዋለች። ምን ታመጣለች? እግሯንም አስረን እንድራት አለን። አዎ እግሯንም ቢሆን አስረን ወደ ላው ያደርግን ያብን ነው የምንድራት። ዋይ ጦዘች እኮ፣ አጦዘችን እኮ ምን በቃ። ሰው በእሷ ተስፋ እኮ ማድረግ አይችልም። ማርያምን፣ በእሷ ሰው ተስፋ ማድረግ አይችልም። በቃ አንቺ ማይተርፍ ጨንጓራ ነው የምታስወጪው። እናቴ ነቅለናል። ያ በብልታስ ነቅይኝ ነው ብሎሻል እኮ አንድ ቀን ነቀልን እኮ ሌላን ማታ ወይም አንዳንዶቹ ማለት ቲክቶክ ሰ ቲክቶክ እገባለሁ። ከዚህ ተመሳጨች የቲክቶክ ገብቼ እዚህ ጋር ለቃ የቲክቶክ የሚያዩን ልጆች አሉ። ጂጂዬ በናትሽ፣ ጂጂ በእግዚአብሔር እንደዚህ አትበይ። ነገሮች ሊቀየሩ ይችላሉ እና አንቺ አትናደጂ። ነገሮች ሊቀየሩ ይችላሉ። ያብና ሄኑ በቃ እንዲለያዩ አታድርጊ። አንቺ ንሽ እንትን ብለሽ ያልሺው ይልኛል። አንዳንዶቹ ምስኪኖች፣ የኔ ጨውቃዎች እግዚአብሔር ቲክቶክ ላይ ገብተው እኮ ነው ጂጂዬ፣ ጂጂዬ እንትን እንዳትይ፣ አትበሳጪ። ድራማ ነው፣ ድራማ ነክ ስለሚሰሩ ነው እንደዚህ አቱኝ። ምክንያቱም አንቺ ነሽ ዋ እንትን ምትዩ ዩቱበር ስለሷ ደመቅ የምታደርጊው ምናምስ እያልኩ። አረ በነገራችን ላይ ማለት ነው እግዚአብሔርን ስለምትወዱኝ ግን በጣም ነው መወዳች። በጣም የሚወዱኝ ልጆች አሉ አሉ። ምክንያቱም ከዚህ በፊት በሄሉ ስለማለት በሄሉ የሄሉን እንትን ሰብስቤ ስለሚይዝ በዛ አይነት የሚያዩኝ ልጆች አሉና ችግር የለም እሰራለኝ፣ እሰራለኝ። ግን ሙሉ ፐርሰንት ልቤን ሰጥቻት እንደበፊቱ መቁሰል ማበድን አልፈልግም። በቃ በመጣችው ሚዛን እመዝንና እሰራታለሁኝ። በቃ እሷም ሽቀላ ነው፣ ትሸቅል። ወይም ለሰርጋቸው የግድ ወጪ ብዙ እንትን አይደል? ለሰርጋቸው ወጪ ጠርቀምቀም ልታደርግም ፈልጋ ይሆናል። እኛ ተካንተ እኛም ጠወዛለን፣ እሷም ብሯን ትሰበስባለች ማለት ነው። እና ምናልባት ነገሮችን እንትን ብላ ለሰርጉ ወጪ ወከባ ፈጥራ ነው ዩቲዩበሮች ያው ነገር ሲሆን አደለ ስብስብ ብለን የምናየው እና ለዛም ዝግጅት ሊሆን ይችላል። ገባችኋልን? አለን እንጂ ያ ብና እሷ አይለያዩ። ኧረ እሱ አይለቃትም፣ አይለቃትም፣ እናቴ ትሞት አይለቃትም። ይሄ ልየም አለቀውም አልጋ ላይ ትንፋሹን ለምዳለች። እንደው ምንም ባያጠቅጠቅ ባያደርጉም እንኳን ጠረኑን ለምደዋለች። እናቴ ትሙት። አይ ወደድኩሽ አለና ጠላውሽ ብለኝ እኔ ስመስሎኝ ነበር እኔ ምስመስሎኝ ነበር ኑሮ የሚመረኝ እኔ እኮ ታውቃላችሁ እኛ እኮ እንዳልክን እኮ እስከ ማሳበድ የደረስ ነው። እኛ የእኛ ግሩፖች እኮ ነን፣ እኛ እኮ ነን። ግን ያ መልካም ሰው ነው። በቃ ይወዳታል። የሆነ ነገር በድሏት ወይን ማለት የሆነ ስተት ሰራ፣ ለዛ ይቅርታ ጠይቃት አደል። ያን ነገር ቁጭ ብለው መፍታት እየቻሉ አንበሳኔ፣ እንግሰላኔ ደግሞ ሚንቅር ሚንቅር የምትለው ነገር አለ። በቃ ሀይለኝነት፣ ይሄ ችኩል ነገር ባህሪ ያለባት ጣም ትቸኩላለች። በቃ ለውሳኔ እኔ ነኝ አዋቂ አዋቂ የሚባል ነገር፣ ሴት ልጅ ረጋ ስትል ነው ደስ የምትለው። እና እኛ እሱ እኮ መጥፎ ወይንም በእሷ ላይ እንደዚህ ይቅርታ ብሎ ባይለምናት እኮ አንደኛ እኮ ምንደነስቀው እኛ ነን፣ ጆሮ ግንዱን ምንለው፣ ይሄ የታወቀ ነው። ግን እሱን ማያናግሩ ማያሰድቡ ነገር እያደረገ ስላለ ነው እንትን ያልነው። እና አንዳንድ ጊዜ ይሄ ነገር ተጠምጥሞ ተጠምጥሞ ችግር እንደሚያመጣባት፣ ከሱ ጋር ትቅጠሚ ተብላል። ይዛው እስከነ ነብሱ ቤቷ ገብታ እንታስደልስ አሁን ለሁለቱ ደንብ ይፋሰሱ አሁን። በመሀል እሷ አትሰቃይም። ለስቃዩ እኮ ለእሷ ነው። እሷ ነች የምትገባበት የምታጣው። በቃ እንዴ! አንዳንድ ጊዜ ዞር ብሎ ማየት ጥሩ ነው ብዬ ነው ማስበው። ለማንኛውም ኦዲየንሶችዬ አይ መስራቱን እኔ አለ እሰራለሁ በመጣችሁ ልክ ነው የምሰራው እንትን ዩቲቡን የምሰራላት እሺ። እና እስከ መጨረሻው ልትዋት ሳይሆን ያው ትላንትና የብሶቴን እንዴቴን ፍት ልክ አድርጌ ያወጣት። ኦዲየንሶቹ አሳዘኑ ክርስቶስን ለእሷ የሚሰቃዩት የሚያዩት ለእሷ እኮ እንቅልፍ የላቸው። ደግሞ እኮ ልጆች ያላቸው ደና ደና ደረጃ ያሉት ናቸው የእሷን እድገት የሚጠብቁት የእሷን ለውጥ ማየት የሚ ፈልጉ በጣም መልካም መልካም የሆኑ ቲክቶከር ላይ አሉ። እንደዚሁም ደግሞ መናገር መጋገር የማይችሉ እንደዚህ ዩቲብ እየጻፉ ፍቅራቸውን ምናቸውን የሚገልጹ አሉ። የእነሱን ጭንቅላት እኮ መጠበቅ ያስፈልጋል። ይህን ያህል ኃይለኝነት አያስፈልግም። እኔ እኮ የገረመ ይሄ ልጅ እኮ ሴት አቶ አይደለም፣ ማርያምን፣ ማንኛውም ሴት ተንበርክካለት የምትኖር ሴት ነው። አንዳንድ ጊዜ ተወደድን ብላችሁ አናት ላይ መውጣት አንዳንድ ጊዜ ሳናስበው የምናጣቸው ሰዎች አሉ። እንደዚህ ስትንበላጥ አይቶ አይቶ ጆሮ ግን ደግሞ እንዲህ ብሏታል፣ ትግስቴ እስኪያልቅ ነው፣ ትንሽ ነው ትግስቴ የቀረው። ከዛን ወዲህ የተለየ ያብ ነው የምታዩ ብሏታል። በቃ የተለየ ያብ ነው ማሳይሽ ብሏታል። ስለዚህ ይሄ ልጅ ማይለቃት ነው ደግሞ ያብዬ። እኔ ግን ምፈራላት ብቻ ማለት ነው። ምፈራው ሁለት ነገር አለ እንዳልክም እኔ እኔ ማስወልዳት ብሎ ዝቷል። እንዳልክዬ ዬ ይጠፋ ከረና እስቲ አንተ ማስወልደ ገላግለን እንዴ። ኢዲዲያማ መወለድ አለበት። ወይም ከአንተ እኮ ወይን ከያብ ኢዲዲያንማ እናስወልዳለን። ሆ እስካሁን አሳብጠን ሳናስወልድማ አንለቅም። ዋይ አበድን እኮኛ። እና እኛ እኮ በመሀል አበድን። እኔ ምርጫ ያብ ነው። ማርያምን ከያብ ጋር እንድትኖር የሚፈልገም ያብ ነው። የሚያሸንፈውም እርግጠኛ ሁኝ፣ የምነግራችሁ እንደዚህ ፊንጥር ፊንጥር ብላ ብቻ ጠልፎ እስከነ ነፍሷ ወስዶ ድሻ አድግቶ አሳብጦ አስገድቶ በእጁ ያስገባታል። ይሄ ነው የሚታየኝ እኔ ማለት ነው። ሂዶ ሂዶ ችሎ ችሎ ይችል ይችላል። ችሎ ችሎ ግን በእጁ ያስገባታል። የሚከፈለው ሙስዋ ከፍሎ የሆነ እንትን በቃ ጠልፎ ይዟት ቤድማ እንትን ይለዋል። የፈለገበት ቦታ ይዟት ሄዶ ከዛም በኋላ ሽማግሌ ይልካል። በቃ እንጣ አድርጎ ድንግልናውን እንጣ አድርጎ አዎ ቀለበት ያሰርኩላ ላገባት ነው፣ ስለዚህ ሚስቴ ነች ብሎ እንትን ማለት ይችላል እኮ እንደው ካሰበ ማለት ነው። እሺ እና እንደዛ አድርጎ ብቻ ፈንድሽ ነው፣ ወልደው ከብደው እንዳይመጡብንም መፈራለውኝና ልዩ አይለቃትም ማርያምን አይለቃትም። ስለዚህ አንዳንድ ሰዎች ትላንትና የለቀኩት ሙዚቃውን እኔ በምርቅ አናማ ተናድጄ ነው እንጂ እሱ ምንም ነገር ያለው ነገር የለም። አደንግጦ አደንብሮ አደንብሩ። ሲቀጥል ደግሞ የህይሉና የያብን ቪዲዮ መልቀቄን አላቆመም። ክርስቲያን ተስፋ አይቆርጥም። እስከ መጨረሻው እንሄዳለን፣ እንታገላለን። እሺ ትላንት ብሶቴ ያወጣውባት ስማ፣ ወጣልኝ እናት ለጥ ብዬ ተመስገን አምላክ ያለኝን፣ ደግሞ የብዙ ኦዲንሶችን ስሜት ነው የገለጽኩት። ጂጂዬ ያሰብኩትን የተናገርሹ ጂጂዬ፣ ጂጂዬ፣ ጂጂዬ የሚል ነው በቃ። ተንጋኩት ቲክቶክ ላይ ማ በምሳሌ በኢየሱስ ስም እና የሁሉንም ሀሳብ በመግለጼ በጣም ደስ ብሎኛል። ራሷን ብታይ ቁጭ ብላ ሄሉ ጓደኛዋን የምትላትን ብትሰማ ጥሩ ነው። ይሄ የወንድ ጓደኛ ከስፍስፍስፍ የምትለው ወንድ ላይፍ ለመቀጭቀጭ ደግሞ የሚሆኗት እኮ ቢሆኑ ጥሩ ነው እና ራስሽን እንትን በይ። እኔ ግን በዚህ መላሴ ጠርጋለሁ። ልዑል አፈቀርኩ ብሎ ጥያቄ ካላቀረበላት እኔ ጂጂ አይደለውም። ለማየት ያብቃችሁ። በተረፈ በትላንትናው ያዘናችሁብኝ፣ ያሳዘንኳችሁ ካላችሁ ይቅር በሉኝ። ተናድጄ ነው። ይገባታል፣ ደግሞ ይገባታል ይገባታል። እሷ ምን ያህል እንደምንሰፈስፍላት ምን ያህል እንደምንወዳት የማትረዳን ከሆነ በምትረዳም መንገድ አድርገን ደግሞ እንድትረዳን እናደርጋለን። ትላንትና ይህን ተናግሬ ይዋልት ነው፣ እግዚአብሔር ምስክሬ ነው። ምላስ ላከችልኝ እኮ ምትል ምላስ፣ እቺ ምላስ የለችም ስቃ እንዲህ ምላስ የምታወጣው ሳቅ ብላ፣ እሱን አላከችልኝ ጆሮ ግንዷን አልኳት በብሎክ። ከዛ ደግሞ አላስችል ብሎ ከፈትኩላት። የኔ እናት እወዳታለሁ እኮ ቂጤ እስኪቀጠቀጥ ነው መወድላት። ክፉዋን አልፈልግም ግን ብልጣቱ ብልጥ አልቶንም፣ በቃ ብልጥ አልቶንም፣ በቃ ሁሌ ኃይለኝነት ያጠቃታል። ሁሌ በቃ የኔ ብቻ ይሰማ የሚል ባህሪ ይኃይል ይሄ ደግሞ ለሴት ልጅ አስፈላጊ አይደለም። ይሄ ባህሪ ደግሞ ተያይዘው ገደል ነው። ከትዳር ውስጥ እንኳን ቢገቡ እቺ ሴት እያቃጠለች ነው የምትኖረው ብሎ ነው የሚያስበው። ሴት ልጅ ረጋ ስትል ስታዳምጥ ነው አንበሳ የምትሆነው ማለት ነው። ማለት ሰውንም ባሏንም እሌ ለእሌ ከሆነ ተያይዘው ገደል ነው። እሱን ለማስቀናት የምታደርገው ነገር ደግሞ ህይወትን ደግሞ ብሏታል ብሏታል። ህይወት እንዲጠፋ ነው የምትፈልጊው። ስ አሁን አንጋግታን ያስገባችሁ ዛሬ ደግሞ ምን እንደሚከሰት እናያለን ማለት ነው። ከጦርነቱ እንቀላቀላለን እንዳልክት ነው ረ እንዳልክናና በጥብጥ። እስቲ አንተም ትንሽ አንተ ደግሞ ምን ነው በአንዴ ተስፋህን ሙጭጭ አደረገችው እንዴ? እናቴ በቲክቶክ መልስ ስሰጥ ድራሽ ጠፋ። እንዲ ረና እንዳልክ አንተ ላይ የምንንጫጫ አንተ ላይ የምንንጫጫ። ተፋለም ጦርነቱ ተፋለም። ናቲራት እኔማ የናቲ ሙዚቃ ለቃለሁ። ናቲ የራሱ ጦርነት ውስጥ መግባት አለበት። ያብ ብቻው ለምን ሄድ ከምን ናቲ አራት ሆን እኮ ልዑል ናቲ ያብ እንዳልክ አራት በአንድ ያብን እኮ በጣም ነው የምትፈልገው እንዴ ትወደዋለች። ግን ምን አስፈርታ የልዑልን እኔ ለአንቺ ብዬ ልዑልማ ለመለየት የሚያደርጉት ጥረት የለም። ለመለየት ያቺትን ይሄ ልዬ ይሄ ልዬን ቤኒን እንዳታዳምጣት ጆሮዋን ለመድፈን ይሄ ኪራ እናንትና የሚባለው እንዴት እንዴት እንደሚያል ይዞ ነበር ይዞ ጨንበቅ የወንድ አለቅላቅ ያስጠላል። የወንዱ ቦቅቧቀ ወሬኛ ሾካካ ወንድ ልጅ ቆፍጠን ብሎ ለማስታርቅ አይሄዱ። እንደዚህ አይደለም። እኛ ወንድና ወንድነን እንትን እናያለን። አንቺ ግን እንዲ እንዲ ተብሎ ሰው ይመከራል። ወንድ ወንድ ሲሆን ነው ደስ የሚለው። እንደ ሴት ቁጭ ብሎ ጣምባሮች አናዳችሁኛል። እናትዬ ኪራ እንደ ወንደ ወንድ ትመስለኝ ነበረ። አንተም እንደዛኛው አልጫ ሆንክ እንዴተው እንጂ ኪራ ዋይ አምላኬ ትዕግስትን ስጠኝ አረ ልንጦዝ ነው እንዴ ወይ እነሱ አይል አይለያዩ ብር ለመሸቀል ነው በቃ ለሰርጉ ምናምን ጥር ና ለሰርጉ ምናምንም ሊያጠረቃቅሙ ይሆናል እንግዲህ ብዙ ኦዲንስ ስሚያው መቼም ወከባ ምናምን ሲኖር አይደለም እንደዛም ሊሆን ይችላል ክርስቲያን ተስፋ አይቆርጥም በማለት አንቆርጥም አሁን አንቆርጥም እ ያብን የመሰለ ሰውማ ካመለጠሽ አመለጠሽ ነው። እናቴ ማንጀራትሽ የሚደፈጥጥሽ ወንድ ነው። ከአሁኑ ወዲህ የሚመጣ ትርኪ ምርኪ በቱ የዩቲዩብ ጥረተኛ ነው ባሉ ቀጠርቼ እጄ ድምፅ የተቋረጠ እና ከያብ ውጭ ወንድ መቼም ማይወጣልሽም ብዬ ነው ማስበው። እና እንዴት አያችሁት ግን ትላንት ስትናደዱ የነበራችሁ እና ስትበግኑ ስትንደንትን ስትሉ ያደራችሁ እህቶቼ ተርፋችኋል፣ ና ሳምባችሁ ቀልባችኋል። እንዲ እንዴት ነው ያደራችሁት? በግራ ወይስ በቀኝ? እኔስ እናቴ በቀኝ ጸሎት አድርጌ ነው የተነሳሁት። በቃ እኔ ተንፍሼ እኮ ወጥቶልኛል፣ ያለኝም ብሶ ጠጠጠጠጠጠጠጠጠ ብዬሽ ትናንትና ወጥቶልኛል። ዛሬ አዲስ ሰው ነኝ። በአዲስ መልክ ሲመጡ እንጣጣለን ማለት ነው። ግን በሌላዎች መስራትን አሁን እለምዳለኝ። በሌላዎች ዩቲበርም መስራት እጀምራለኝ። እሺ እንዴ እኔ ምን ነው እናቴ ሳምባይ ልብላ እንጂ እም እየበላውኝ ብናደድ ይሻለኛል። እየበላውኝ ጭራ ባበቅል ይሻለኛል። ጂጂዬ ጉሮሮሽ ደረቀ የኔ እናት ቢልኝ እንዴ፣ የሚለኝ የለም እኔ በሷ ልድረቅ እንዴ። አስበራህ አንጠጉንም እንዴ፣ ፈጣሪ የእኛ ማበድ እኮን የሚያሳዝነኝ። እግዚአብሔርን ጦዝን እኮ ጦዝን። ከፈለግሽ ተጣበቂ፣ ካልተጣበቅሽ የራስሽ ጉዳይ። ምን አገባኝ? የራስሽ ጉዳይ፣ የራስሽ ጉዳይ ከእንግዲህ ብያለሁ። ወይኔ፣ ወይኔ፣ ወይኔ፣ ወይኔ፣ ወይኔ እናቴቱን በቃ የእሷን ደስታ ነው ቲክቶከሮች በጣም ነው የሚያሳዝኑት እግዚአብሔር በቃ ለእሷ የማይጥሩት ነገር የለም የያብና በቃ ከሱ ጋር እንድትኖር የማያድር ምክንያቱም ሰው የሚያው ሰው አለ ትክክለኛና ውሸተኛ ሰው ያስታውቃል እኮ አንድ ስተት ተሰራ ተብሎ ያን ነገር በንግግር መፍታት ሲትሮ ይህን ያል መጦዝ ጥሩ አይደለም ክፉ ሰው ቢሆን ማለት ነው። እግዚአብሔርን አንደኛ ቲክቶክሮች አናቱ ላይ ነው የሚወጡት፣ ሁለተኛ እኔ አናቱን ድብልቅልቁን አውጥቼ ናውጥቼ ግራና ቀኙ እንዳልክን እንዳሳበር ነው የምናሳብደው ማለት ነው። ግን ይሄ ልጅም በቃ አጠፋ፣ ይቅርታ ጠየቀ። ምን መሷ ነች አሁን? የእሷንትን ነው የሚታየን የምትለው ነገር ብትተው ጥሩ ነው። ለማንኛውም ዛሬ ደግሞ ምንና ይሆን ዛሬም ደግሞ ምንና ይሆን ዛሬ እስኪ ልጠንቁል። ዛሬ የምናየው ያብ ይመጣል?

ተፋታችሁ፣ ተለያያችሁ። ያ ቀለበት አጥልቆልሽ ደግሞ ልናፋታ አናፋታም፣ አናፋታም፣ አናፋታም። ዓይንህም ማየት አልፈልግም አላልሽም? ዓይንህም ማየት አልፈልግም እኮ ነው ያለችው። ይሄን እኮ በቃ፣ ስንት ጊዜ ነው ፎቶግራፉን የምታየው? እንዲህ ስልኳ ላይ ውልብ ውልብ ውልብ እያደረገች እኮ ታየዋለች። ውሸቷን፣ ውሸቷን፣ በጣም ነው የምትወደው። ባትፈልገው እኮ ትላንት ራሱ ቀለበቱ እጁ ላይ ነው ያለው። የኔ ውድ እንዲህ ነው የምትለው። የብዬ የኔ ውድ የኔ ፍቅር የኔ ማይፎን ቀኑ እንደምትለው ነው። ሀሜታ ይሁንብኝና ግን አደራችሁልኝ፣ እናንተ እንዴት ናችሁ የኔ ውዶች እ ጂጂዬ አደራሽን ያላችሁ አደራችሁን እንጠብቃለን። እውነት በቃ በሙዚቃ ማቀነባብሬ እለቅላችኋለሁ። እናንተ ብቻ አይክፋችሁ፣ አይክፋችሁ። እናቀነባብራለን እንተረተራለን። ከተካነቱ በተካነተችው መልክ መልስ እንሰጣለን። ሰላምም ከሆኑ በሰላም አንድ ላይ ከመጡ ደግሞ ሰይ ብለን እንድራለን። እኔ ግን ልዑልን እግዚአብሔር ይቅር አይኑን ማየት ነው ያስጠላኝ። ይቅር በለኝ ፈጣሪ፣ አላቅም መድኃኔ ዓለም አይኑን ማየት ነው ያስጠላኝ። ማለት እንትን ነው ክፉ ሰው ነው። አስተያየቱ የመርዛማ አስተያየቱ በእስር የሚያይ ሰው ከባድ ሰው ነው። ሰውን ሲያይ በስር ነው በጎን፣ እንደዚህ ነው የሚያያችው በጎን ይሄ ተንኮለኛ ሰው አሽሙረኛ አስተያየት፣ ይሄ ተንኮል ያለበት ሰው በጎን ነው አስተያየቱ፣ አይኑ በስር ነው የሚያየው። እና ተንኮለኛ በጣም አይኑ ከባድ ነው። ይሄ ፊት ለፊት አሁን ያ ፊት ለፊት ነው የሚጋፈጠው እውነትን ይዞ ፊት ለፊት ነው የሚጋፈጠው። ያኛው ግን የስር መሰሪ ነው። የበስር የሚሰራ መሰሪ ከአስተያየቱ ራሱ መረዳት ትችላላችሁ። ደግሞ ከዛን ከአስተያየቱ ደግሞ ነገር ሲበራ ደግሞ ጆሮውን እንደዚ ዛን ደግሞ በሁለት እጁ ይዝና ጆሮውን እንደዚህ ያሻሻል። በስር እያየ ጆሮውን ያሳ የክፉ እንትን ያለበት ያብ ግን ፊት ለፊት ነው የሚጋፈጠው። እውነትን ይዞ ፊት ለፊት የሚጋፈጥ ሰው ልበ ንጹ ሰው እንደዛ ነው። ይሄ ግን አንገደፍቶ በስር በመርዛማ አይን የሚያይ መሽቁቅ ነው። እኔ ምንም አልጣመኝም። ምንም ልዑልን እኔ ል ውስጥ የራሱ ሊቀበለው አልቻለም። ማርያም ምስክሬ ነች። እግዚአብሔርን በቃ ኔንጃ ውስጥ ያልወደደው ምሱ ልጅ አስተያየቱ መርዛም አስተያየት ነው የሚያየው። እና አዎ ጓደኛዋ ነው። ግን ጓደኛ ቢሆን ለራሱ ሊያደርጋት በእጁ ሊያስገባት የሚታገል ነው። ሁለቱ እንዳይስማሙ የሚታገል ነው። እሷን በቃ በነገሮች ደፍኗታል፣ ሞልቷታል በቃ ደግሞ ይሄ ኪራ ተብዮ ተጨምሯል። እ ዩ አስተያየቱን ዩ በመድኃኔ ዓለም ልክ ነገር ሲበላ ጆሮን እንደዚሁ በሁለት እጆቹ ሁለት ጆሮን ይዝና እሽት እሽት ያደርጋል። መሽቁቅ ነው መሽቁቅ። እኔ እንጃ። እሱ ነው በቃ መሰነካከል። የእሷን ደስታ ማየት የማይፈልገው እሱ ነው። ምክንያቱም ደስቷን ቢፈልግ ኑሮ ሁለቱ እንዲስማሙ ያደርግ ነበረ እና ይሄ ነው። እኔ የታየኝን ነገር ከመናገር ወደኋላ አልልም። አሁንም ሄሉ አበአላማሽ ሄሉ ሄልሻ የቢኒ የምትልሽን ነገር ሴት ነች የምትልሽን ነገር አዳምጪ። በአስራ አምስት ቀን አድርገ በአስራ አምስት ቀን ፈታ ሰለቸነኛ። ተፋቶ መልቃስ መለቃቀስ በቃን። እንዲ ላይ ራሱ መዘባበቻ አደረጓት እኮ እግዚአብሔርም መዘባበቻ በአንዶ እንዳትረጋም እንዴ አትረጋጋም እንዴ? በአንድ ወንድ ከዚህም ከዛም ልጥፍ ልጥፍ እያሉ ሚዲያው እንዳለ ያው ተቃራኒ ሆኗል። አሁን የእንዳልክ ደጋፊዎችም አሉ፣ የያምን ደጋፊ፣ የሄሉ ደጋፊ። የሄሉ እንኳን ሁለቱንም በአንድ አይን ነው የሚያዩት። እና በቃ ኮሜንቶቹን ገብታችሁ ብታዩ ጆሯችሁን የሚደፍ ነው። ስለሷ የሚጽፉት ማለት ነው በአንድ አትረጋ እዚህም ወንድ ላይ ልጥፍ ዘብ ሲይዟት ደግሞ መንፈቅፈቅ መንተክተክ እያሉ ነው የሚጽፉላት። እንዲህ ካልነገሯት እኮ እሱ አይገባትም። ለዛ ነው ትላንትና ፍንድት አድርጌ የውስጤን ያወጣሁት ማለት ነው። ኦዴሶችም እኮ መናገር አቅቷቸው አይደለም። በሞሯ ሴት ስለሆነች ሞሯ ነ አነካ ብታይ ፎቶዋን ለጥፈው ማለት ነው። ፎቶዋን ለጥፈው ከስር ሌላዎቹ ናቸው ግን ከስር የሚጽፉት ስድብ በቃ ስለ እሷ በአንድ ወር እንዳትረጋጋ ረዝ ብዙ እንደ ስድቦቹን እንዲቆይ አንድ ቀንማ ይዤላቸው አንጋግቼ ለጥፌ ነው ጉድ የምትሉት ማርያምን። በቃ ሰው በሚያው ሚዛን ነው የሚገምታቸው። ያንን ነገር ደግሞ እሷ ተረጋግታ ደስቷ በቃ የእናት አባቷ የሚደሰቱበትን ነገር መፈለግ ነው ያለባት ብዬ ነው ማስበው። የኔ ውዶች፣ የኔ ማይፎን እቃዎች፣ የኔ እንትን አይዟችሁ እሺ፣ አደንግጡ የኔ ውዶች ውዶች የሽቀላም ቀላም ሊሆን ይችላል። እኛን እያሳበዱን እያሉ ግን ይጠላቸው የእውነት ነው። እኔ አረጋግጫለሁ። ማርያምን የተጣሉት የእውነት ነው፣ የእውነት ነው። ግን ነገሮች ሊቀየሩ ይችላሉ። እሺ ነገሮች ሊቀየሩ ይችላሉ። እና አደንግጦ አትሸበሩ። ሙዚቃውንም እኔንኛ ተና ልጅ አቀናብሬ የላኩት እንጂ ልጁ ምንም አላለም። ነዛሬ ዛሬ የሚከሰተውን ነገር ደግሞ እናያለን። ፈጣሪ የትግስትን ስጠን። ይ እኔ አሳዘኑኝ። እግዚአብሔር እነ የእሷ ደጋፊዎች አሳዘኑኝ።

እንድናት ስር ይበሉኝ ከልብ አይና ከልብ ተከታትዬ ይዤ የላችሁ ብቅ ልቀፈ ካደመቅነት ጠፍጠሽ ጠንቧ ብዬ እመጣለሁ። የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች፣ የኔ ውለ ነገሮች ፈጣሪ ይጠብቃችሁ። ማርያምን እግዚአብሔር አምላክ ይጠብቃችሁ። የቤተሰቦቻችሁን ክፉ ያሳያችሁ። የምሰሩበትም ገንዘብ ንብረት ሁሉ እመብርሃን ትባርክላችሁ። ሙስሊምም ከሆናችሁ አላህ ብራችሁን፣ ንብረታችሁን፣ ላባችሁን ይባርክላችሁ። ከድንገተኛ ሞት ይሰውራችሁ። ወዳችኋለሁ። ባይ ባይ።